እንዳለው አጠገባችን ያለው ካልተዋወቅን ካላወራን አናቅም ማለት ስለዚህ እድሎችን አናስመልጥ፣ ኔትወርክ እናርቅ። በጣም አሪፍ። እስቲ ዛሬ ለመጀመሪያ ጊዜ የመጣ እስቲ ቁሙ፣ ለመጀመሪያ ጊዜ የመጣችሁ ዛሬ እስቲ የነበረን ሰዎች ለእነዚህ ድንቅ ልጆች እንኳን ደናመጣችሁ ብለና እንኳን ደናመጣችሁ። ድርጅታችን ኢቲ ኬር ይባላል። ኢቲኬር ኢቲ ማለት ኢትዮጵያ፣ ኬር ማለት ኢትዮጵያን ኬር እናርጋት ከሚለው ቃል ነው የመጣው በቀጥተኛ ሽያጭ ኢንደስትሪ ውስጥ የተሰማራ ሕጋዊ ድርጅት ነው። መረጃውን ያልወሰዳችሁ ሰዎች መረጃውን ሳትወስዱ ከዚህ ስልጠና በኋላ እንዳትሄዱ። ስራው በህብረት አብረን የምንሰራው ነው፣ አብረን የምናድግበት ነው። ለዚህ ድንቅ ድርጅት ደግሞ መመስረት ምክንያት የሆነ ታላቅ ሰው አለ። ይህ ሰው የካምፓኒያችን ሲዮ አቶ ማቴዎስ መባይ ይባላል እ ለዚህ ጀግና ሰው በቱ አርገን እስኪሰማ ድረስ እናደርግበለን። በጣም አሪፍ ነው። ስለዚህ ስልጠናችን አሁን በደቂቃዎች ይጀመራል። ከዛ በፊት ሽልማት መሸለም እንፈልጋለን። የሚፈልግስ ሽልማት የሚወድ ሌሎቻቸው አንተወዱ? እሺ፣ ለምን ትወዱ? ብቻ ስልካችንን እናውጣው። ኮከብ ስምንት ከማረጋችን በፊት ሳይለንት የሚለውን እንንካ፣ ወይም ደግሞ ኤርፕሌን ብለኝ ናርክ መረባበሽ የለብንም። ማደን ፕሮግራማችን ልክ አሁን ብዙ ሰው መቀመጫቱ ውጭ ላይ ቆሟል፣ እና ሳያልቅ በጣም አስቸጋሪ ነገር ካልገጠመን በቀር አቋርጠን አንወጣም። ይሄ ማሳሰቢያ ነው። ሲያልቅ እንግዶቻችንን ከሸኘን በኋላ ነው ስንወጣ። ይሄ አመት የምንድን ነው አይሰማኝም። ከዚህ ዲሲፕሊን ከዚህ ጀምራል። ሳይለንት አደርጋችሁ እሺ። ሽልማቱ እንዲሁ አይደለም የምነግራችሁ። ኢቲኬር ላይ ከጀመረ ስድስት ወር የሆነው ሰው ብቻ ይ ገና ስድስት ወሩ ስድስት ወር እና ከዛ በታች እስቲ መቆም። ሁሉም ሶስት አመቱ ነው ማለት ነው። ለእነዚህ ጀግኖች እናጨብጭብላቸው። አትቀመጡ። ሶስት ወር ብቻ የቆየ ደግሞ ይቆምና ሌሎቻችሁ ቁጭ በሉ። ሶስት ወር እየቀነስኩ ነው የምሸለመው። ሶስት ወር ከጀመረ ሶስት ወር በጣም አሪፍ። እስኪ ከእናንተ ውስጥ ሳይን አፕ ያለው ሳይን አፕ ሁላችሁም ሳይናፕ አላቸው። በጣም ጀግኖች ናቸው። እስኪ እናጨብጭብላቸው። በጣም ድንቃ ችግመት በሶስት ወር ሳይናፕ የምንማርበት የምናድግበት ጊዜ ነው አይደለም? ሶስት ወር ማለት በጣም ጎበዞች፣ በጣም ጀግኖች፣ በድጋሚ ለሆኑ ሞቅ አድርገን እናጨብጭብላቸው። እሺ፣ ስለዚህ ለሁላችሁም ሽልማቱን ልናገር። ስታር አሁን አልሸውድም ስምንት ያው ካርዶ ስምንት ሶስት ስድስት ስድስት አሁንም ዜሮ ሰባት አምስት ሁለት ስምንት ዜሮ አምስት አራት አምስት የመጨረሻውን እናንተ ገምተው ገዚህ እስቲ፣ ማን ወድለኛ ማንጋ ነው የገባው? ገፍ መልዕክቱ ነው ወይስ ካርዱም የተሳሳተ ነው? ብሎም ስለሚገባው የስንት ብር ኮንግራጁሌሽንን በለው። የመቶ ብር ካር። በጣም አሪፍ። ሁላችንም እስኪ ከመቀመጫችን እንቆማለን። ነቃ ነቃ እንድንል በእርግጠኝነት ፊታችሁ እንደሚያስታውቀኝ ሁላችሁም ነቃ ብላችኋል። ቅድም አጠገባችሁ ያለውን ሰው ነበር አይደል ተዋወቁ ያልኩት። አሁን ደግሞ ከኋላችን ሁለተኛ ሁለተኛ ያለው አትዞርም፣ ሁላችሁም ስዞ ተዋወቁት። ከየት ነው የመጣኸው? ሩቅ ሀገር የመጣኸውን ደግሞ ሸልመዋለሁ።

በጣም አሪፍ። ሁላችሁም አረፍ አረፍ በሉ በደንብ ተዋወቃችሁ ተዋወቃችሁ። እስኪ ከሶስት በላይ ሰው የተዋወቀ አዲስ ሰው ከሶስት በላይ እጠይቃለሁ። እውነቱን ነው። አዲስ ሰው ሶስት እና ከዛ በላይ ስንት ሰው? እንዴት ስማቸውን ነው? ሶስቱ ነው? አራት እሺ፣ ከአራት በላይ ሰንሳው አምስት። ታወቃ ሁሉ ነው ትነግረኛለ። ስማቸው አዲስ ትታወቁ። የመጀመሪያው ምንድን ነው ስም አይደል? ከዛ ኢቲኬር ላይ የምትሰሩበት ምን ያህል ጊዜ እንደቆያችሁ ወይም ደግሞ ሌላ ፕሮፌሽን ናችሁ። እሺ፣ በጣም አሪፍ። እስኪ ለራሳችሁ ሞቅ አድርጋችሁ የሚገርማችሁ የአሁኑ ፕሮግራም ላይቭ ላይ እየተላለፈ ነው። ስለዚህ ሼር ማድረግ የምትፈልጉት ዳውን ላይኖቻችሁ ወይም ጓደኞቻችሁ የጋበዛቻችሁ ሰዎች ካሉ ለእነሱ ሼር አርጉላቸው። ዩቲዩብ ላይ ኢቲኬር ሚዲያ ላይ እየተላለፈ ነው። ስለዚህ ሼር አርጉላቸው። እንዲሁም ደግሞ የኢቲኬር ሶሻል ሚዲያዎችን ሰብስክራይብ ያላረጋችሁ ሰው ሰብስክራይብ አድርጎ ሁሉንም መረጃ እዛ ላይ እናገኛለን ማለት ነው። በጣም አሪፍ አላችሁ ወይ? አይሰማም። አላችሁ ወይ? አማን ነው ወይ የአርገው፣ አማን ለራሳችሁ። በጣም አሪፍ። አሁን የመጀመሪያውን አሰልጣኝ የምጋብዘው ይሆናል ከራስ ነው እና ሁላችንም ከመቀመጫችን ከፍ ብለን ይህን ሰው በታላቅ ክብር እጋብዘው እጋብዘዋለው ማለት ነው። ሁላችንም ከመቀመጫችን የምንነጽጭ ይህ ፕሮፌሽኑ ኤክስፐርት ፋርማሲስት ነው። በዚህ ኢንዱስትሪ፣ አሁን ባለንበት የቀጥተኛ ሽያጭ ኢንዱስትሪ ደግሞ ከአስር ዓመት በላይ ልምድ ያለው ከሰባት እና ከሰባት ዓመት በላይ ደግሞ በማሰልጠን የሚታወቅ ድንቅ አሰልጣኝ ነው። እስኪ ያጨብጭቡልን። በጣም ረጅሙን ጊዜውን ደግሞ በሽያጭና በማርኬቲንግ ስራ ላይ ነው ያሳለፈው። ያን በጣም የረጅም ዓመት ልምድ አለው። ኢቲኬርን ከጀመረ እንግዲህ ሶስት ዓመት አልፎታል። ጥፍራው አይገባውም። የኢቲኬር ቺፍ ሰርክል አባል ቅጽል ስሙን ከነገርኳችሁ ታቁታላችሁ። ስለዚህ ላቆየም ናሽናል ዳይሬክተር የኢቲኬር ፕሮሞሽኖች አቺቨር፣ የዱባይ የሞንባሳ፣ የአሁኑ ሁለት ጊዜ የዛንዚባር ፕሮሞሽን አቺቨር፣ ዘወኪንግ ላይብራሪ ማቲያስ ግርማ፣ ሞቅ ባለ ክብር ወደ የኢቲኬር ናሽናል ዳይሬክተር ማቲያስ ግርማ